ሚሰረቅባችሁ ስልካችሁን የሰረቀው ሰው ዋና መጀመሪያ የሚያደረገው ነገር ስዊች ኦፍ ነው የሚያረጋው። ስዊች ኦፍ አረገው ማለት ደግሞ እናንተ በቀላሉ ስልካችሁን ብትደውሉ እዛ አካባቢ ቢሆን አታገኙቱም ማለት ነው። ስለዚህ እኔ አሁን ማሳያችሁ አዲስ ሴቲንግ ምንድነው፣ ስልካችሁ ቢጠፋባችሁ ወይ ቢሰረቅባችሁ ማንም ሰው ስዊች ኦፍ እንዳያረገው የሚረዳ ሴቲንግ ነው። ይሄን ሴቲንግ አብረን አይተን እንመለሳለን። ተከታተሉ። እሺ፣ አሁን ከዛ መጀመሪያ ሴቲንግ ላይ እንሂድና ሴኪውር ብለን ሰርች እናደርጋለን። እንደዚህ ይሄው ከስር መታለናለች፣ እሷን እንነካታለን ማለት ነው እሷን ከነካን በኋላ አሁን ድጋሚ መቶልናል። ሴኩሪቲ ሎክ ሴቲንግ የሚለውን እሱን እንጫናለን። ከዛ በኋላ ፓተርን ይጠይቀናል፣ ፓተርናችንን እናስገባለን ማለት ነው። እንግዲህ ፓተርናችንን አስገቡ። ፓተርናችንን ካስገባን በኋላ እንግዲህ ኔትወርክ ኤንድ ሴኩሪቲ ሴቲንግ የምትል ትመጣልናለች። እሷ ኦን መሆን አለባት። እሷን ቼክ አድርገን ኦን ካደረግን በኋላ እናጠፋውና ስልካችንን እስቲ ቼክ ለማድረግ ያክል ስዊች ኦፍ እንለዋለን። ስዊች ኦፍ ስንለው እንደዚህ ይመጣልናል። እንደዚህ ደግመን ስዊች ኦፍ ስንለው ፓተርን ይጠይቀናል ማለት ነው። ስለዚህ ዝም ብለን ማጥፋት አንችልም። ፓተርን ካላስገባን ስልካችንን ማጥፋት አንችልም ማለት ነው። ድጋሚ እስቲ ደግሞ ዋይፋይን ለማጥፋት እንሞክር። ዋይፋይን ለማጥፋትም ስንሞክር እንደዚሁ ፓተርን ይጠይቀናል ማለት ነው። ስለዚህ ይሄ አሪፍ ነገር ነው፣ ተጠቀሙበት። እንደምትወዱት ተስፋ አደርጋለሁ። ይመቻችሁ። ውድ የቲክቶክ ቤተሰቦቼ፣ እንግዲህ አሁን ያያችሁትን ቪዲዮ ጠቃሚ እንደሚሆን ለእናንተ ተስፋ አድርጋለሁ። እንደምትወዱትና እንደወደዳችሁትም እምነቴ ነው። ስለዚህ እንግዲህ ከተመቻች አይቀሬ ቪዲዮ የፕላስ ምልክቷን አጥፉ ላይክ በማድረግ እንደዚሁም ኮሜንት ላይ የምትፈልጉትን ነገር አስቴ በመስጠትና አምስት ጊዜ ኮፒ ሊንክ በማድረግ ትብብራችሁን አሳዩ። ይሄ ቪዲዮ ለሌላም ጊዜ ሊጠቅማችሁ ይችላል እና ፋቮራይት ላይ እንድታስቀምጡት ጋብዛችኋለሁ። በሌላ ቪዲዮ እስከምንገኝ ድረስ ቸር ሰንብቱ።